ወይኔ ወይኔ ወይኔ የዛሬው ቀን ወይኔ ወይኔ! ምን ይመብሃል? በስመ አብ ወልድ ወመንፈስ ቅዱስ እንዴት ደስ እንዳለኝ! የዛሬውን አታምሱ አታንሱ። የዛሬው የዛሬው ይሄ በጣም ፍጽም የምፈልገውና የምጠብቀው ነገር ነው። በእውነት እንደምላችሁ በቀደም ሀይሚዬን ኝኝኝኝኝ ስትሏት እሳይ የታባታችሁ አፋችሁ ዝግት ጥልቅም ይበል ይዝጋችሁ። አፋችሁን አስያዘቻችሁ አይደል? ሀይሚዬ ዛሬ። አዎ እንደዛ ነው እንግዲህ ከውዷ እናቷ ጋር በቀደም ምን ሲሏት ነበር መሰላችሁ? የእናቷን ልደት ሳታከብር የእናቷ ልደት ላይ ባት ምን ትሆኑ። ይኸው ዛሬ ቡቡዬ ሀይሚዬ እንዲሁም የሀይሚዬ እናት መጥተዋል። እንግዲህ አንድ ላይ እግዚአብሔር ይመስገን ደስ የሚል ቪዲዮ ይለቀቅልናል። በኋላ እንግዲህ ማታ ጠብቁን ብለዋል። የምር የምር ዛሬ በጣም ደስ ያለኝ አብረው ስላየኋቸው በጣም በጣም ከምታስቡት በላይ ማለት ነው። እንዴት ናችሁ ቤተሰብ ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን፣ በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ርፍርፍ ይበልልኝ። እንግዲህ ጨረቃዋ እንደምታዩት ከእናት ዋጋና ከንጉስ ዋጋ መጥታለች ደስ በሚል ቪዲዮ ማለት ነውና፣ እንደኔ ደስ ያላችሁ ይሄን ቪዲዮ ላይክ አርጉ፣ የምር ላይክ አርጉ። የዛሬው እኔ ድደሳይ ወደር የለውም። በቃ ይሄ ማለት በጣም ረጅም ጊዜ ሆኗቸዋል። ያው እናት ዋጋ ካባት ዋጋ ብዙ ብዙ ጊዜ ትሰራለች። ከእናት ዋጋ ጋር ግን ትንሽ ቆየት ትብላለች እና በቀደምም ያው ልደቱ ላይ ለምን አልተገኘችም የሚል ትችት እና ወቀሳም ስለደረሰባት፣ ዛሬ ደግሞ እንደዚህ በሚያሳዝን በቃ የሆነ በሚያሳሳ መልኩ ደስ በሚል መልኩ መጥተዋል። እግዚአብሔር ይመስገን።